ገንዘብ የሚታተምበት አሪፍ ቢዝነስ ልጠቁማችሁ። ገንዘብ የሚታተምበት ስላችሁ፣ ታዲያ ማሽኑን ገዝታችሁ እናንተ ገንዘብ ማተም አይደለም፣ ይልቁንስ በቀጣይነት የሚነግራችሁ ትርፍ በትርፍ የሚያደርግ በግለሰብ ደረጃ እንደዚህ ይቻላል ወይ ኢትዮጵያ ውስጥ ተለምዷል ወይ ይህን ያክልስ ሚሊዮን ብር በአንድ ጊዜ ማግኘት ይቻላል ወይ ብላችሁ የማትጠብቁት እጅግ የሚገርም በአሁኑ ሰዓት ዘመናዊ የሆነ ሀገራችን ውስጥ በርካቶች ወደዚህ ቢዝነስ እየጎረፉበት ያሉት የሚገርም ቢዝነስ ዛሬ የም ጠቁማችሁ ይሆናል። ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ ውድ ተመልካቾች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላምታ ይድረሳችሁ ብያለሁ። ለማታውቁኝ ሀብትሽ የስራ ሰው፣ ለምታውቁኝ ደግሞ እንኳን በሰላም ቆያችሁኝ እያልኩኝ ይህንን ቪዲዮ በርካቶቻችሁ በጉጉት ትጠብቁታላችሁ። ይህንን ቪዲዮ ደግሞ ከአሁን በፊት በውስጥ መስመር ያልጠየቃችሁኝ ካላችሁ የሚጠቅማችሁ እጅግ አስፈላጊ በጣም ወሳኝ የሆነ የቢዝነስ መረጃ ስለሆነ እስከ መጨረሻው ድረስ እንድትከታተሉኝ አሁንም በድጋሚ እጋብዛችኋለሁ። እንቀጥል ከዛበፊት ከዛ በፊት የተከበራችሁና የተወደዳችሁ ውድ ተመልካቾች ይህ የምትመለከቱበት የሶሻል ሚዲያ ፔጅ ወይም ደሞ ዩቲዩብ ቻናል በርካታ የቢዝነስ ሀሳቦችን ወደ እናንተ የሚቀርቡበት ነው። ኢንተርቴንመንት አይቀርብም፣ ሙዚቃ አይቀርብም፣ ፊልም አይቀርብም። ብቻና ብቻ ለእናንተ የምትቀየሩበት ከዜሮ ተነስታችሁ እስከ ከፍተኛ ካፒታል ኖሯችሁ የተለያዩ በርካታ የቢዝነስ ሀሳቦችን እንድትሰማሩባቸው እኔ የማውቃቸው ለእናንተ የማቀርብበት ሰዎች ስኬታማ የሚሆኑበትን የቢዝነስ ሀሳብ ወደ እናንተ የማቀርብበት የሶሻል ሚዲያ ፕላትፎርሜ ነው። ስለዚህ ሰብስክራይብ ማድረግ ላይክ ማድረግና ሼር ማድረጋችሁን እንዳትዘነጉ፣ እንቀጥል። የዛሬው ይህ ቢዝነስ ሐሳባችን ወደ እናንተ መድረስ ያለበት እጅግ ወሳኙ ቢዝነስ ምን መሰላችሁ? ጋርመንት ነው። ሀብትሺ የስለ ጋርመንት ምን ልታወራ ነው? ጋርመንት እኮ እናውቀዋለን፣ በፋብሪካ ደረጃ ነው የሚሰራው፣ አገር ውስጥ እኮ አይሰራም። ካልሆነ ደግሞ በጣም ትልቅ ኢንዱስትሪ መንደር ያስፈልገዋል፣ በጣም ትልቅ ማሽነሪ ያስፈልገዋል ልትሉ ትችላላችሁ። ኖ እንደዛ አይደለም። ጋርመንት በርካታ አይነት ነገሮች፣ አሰራሮች አሉት። ከነዛ ዛሬ ቀለል ያለውንና ራሳችሁ ባላችሁ ካፒታል ወይም ደግሞ ይህን ያክል ካፒታል ያስፈልጋችኋል ብዬ ስነግራችሁ እሱን ይዛችሁ ወደ ጋርመንት ስራ ላይ ወይም ደግሞ ልብሶችን ወደ ማምረት ለመቅረጽ ስራ ላይ የምትገቡበትን ሲስተም ዛሬ ቁልጭ አድርጌ ነው የምነግራችሁ። አሁን በድጋሚ ከነገር አብራችሁኝ ቆዩ። ቅድም እንደነገርኳችሁ ነው። እስኪ እንደምትመለከቱት የምታስታውሱ ከሆነ በአሁኑ ሰዓት ላይ ኢትዮጵያ ውስጥ ላይ አዲስ አበባን ጨምሮ ባህርዳር፣ ደሴ፣ ኦሮሚያ፣ ትግራይ በፈለጋችሁበት አቅጣጫ ቦታ ላይ ድሮ ልብስ ሰንት ነበረ። በአሁኑ ሰዓት ላይ ልብስ እጅግ በቅናሽ እየተሸጠ ነው ያለው። በተለይ ጅንስ ሱሪ፣ እንደዚህ ሸሚዞች፣ ቲሸርቶች እንዲሁም ደግሞ የሴቶችና የህፃናቶችን ልብስ ጨምሮ በቅናሽ ዋጋ እንደ ጉድ እየተቸበቸቡ ነው ያሉት። በየመንገዱ ስትሄዱ በዚህን ያክል ብር ትባላላቸው። ሶሻል ሚዲያ ላይ ስትመለከቱ ጅንስ ሱሪዎች ከዚህ ሀገር የመጡ እንደዚህ የሆኑ ብራንድ ብራንድ የሆኑ በጣም የሚያምሩ ስቶክ ናቸው እንደዚህ ናቸው፣ ወገሌ መሌ ምናምን እየተባለ በየሶሻል ሚዲያ በቲክቶክ በፌስቡክ በዩቲቡ ላይ እየተጠለቀለቀ ሶስት ሺህ ብር አራት ሺህ ብር ገባ እያልን ሱሪ የዛሬ ሁለት ዓመት የዛሬ ሶስት ዓመት ላይ ማለት ነው። እጅግ በሚገርም ሁኔታ ስንደነግጥበት ሱሪ አይቀመስም ስንል የነበረው በአሁኑ ሰዓት ላይ ሰዎች በሚገርም ሁኔታ እየተሸወዱ ሀገር ውስጥ ላይ የጋርመንት ሱሪዎች እንደ ጉድ በቅናሽ ዋጋ እየተቸበቸቡ ይገኛሉ። እንደ ምሳሌ ለማንሳት ያክል የጅንስ ሱሪ ተመልክታችሁ ከሆነ መርካቶ ስትሄዱ፣ በአውቶቡስ ተራ እንዲሁም ደግሞ ፒያሳን ብትሄዱ፣ ቦሌን ብትሄዱ፣ መገናኛ ብትሄዱ፣ ሾላ ብትሄዱ ሌላም ክፍለ ሀገር ላይ ብታስቡት በእጅግ በቅናሽ ዋጋ እየተባለ በ800 ብር፣ በ900 ብር፣ በአንድ ሺህ ብር ጅንስ ሱሪ በተለያየ አይነት የከለር አማራጭ እየተሸበሸበ ነው ያለው። የሴቶችን ብላችሁ አስቡት የወንዶችን ቲሸርቶች፣ የህፃናት አልባሳቶችን ጭምር እንደ ጉድ እየተሸበሸበ ነው ያለው። ከየት መጣ? ከውጭ ሀገር ላይ መጥቶ ነው? ኖ፣ አይደለም ሀገራችን ኢትዮጵያ ውስጥ ላይ ከፋብሪካ አልፎ ሰዎች ሲንጀሮችን ገዝተው ስልጠና ወስደው በየመንደሩ በየሰፈሩ እጅግ በቀላሉ በሆነ መንገድ ለጅንስ ሱሪ መስሪያ ጣቃ የጅንስ ሱሪን ወይም ደግሞ አልባሳቶችን ከመርካቶ እየገዙ ከውጭ ሀገር ድረስ እያስመጡ ከቱርክ ሊመጣ ይችላል፣ ከሌላ ከዱባይ ሊመጣ ይችላል፣ ከተለያየ አይነት አቅጣጫ ሊመጣ ይችላል። እድሜ ለቻይናዎች ሀገራችን ኢትዮጵያ ውስጥ ላይ ጂንስ ሱሪ ለምሳሌ እንደ ምሳሌ ለመጥቀስ ያክል አዳማ ላይ ተጀምሮ ነበረ። ቻይናዎች ጀምሮት፣ አሁን ሁሉም በየመንደሩ አዲስ አበባ ላይ በጣም በብዛት የማውቃቸው በየመንደሩ ራሱ እያመረቱ ነው ያሉት። ምን ጂንስ ሱሪ፣ የሴቶች ልብስ ምናም ጋርመንት። በነገራችን ላይ ጠንካራዎች ናቸው፣ አሪፎች ናቸው። ምናልባት የከለር መግፈፍ አንዳንድ ነገሮች ወይም ደግሞ የቆይታ ሁኔታቸው ሊለያይ ይችላል እንጂ ከውጭ ሀገር ካለው ልብስ ጋር አተለያቸውም፣ አንዳንዶቹ ልብሶች ማለት ነው። ስለዚህ የተከበራችሁና የተወደዳችሁ ውድ ተመልካቾች ስለ ጋርመንት አልባሳት ከተማ ውስጥ ላይ ስለተልከሰከሱት የጋርመንት አልባሳት ከነገርኳቸው ቁልጭ ብሎ እንዲገለጽላችሁ ነው። አብዛኛዎቹ ቡቲኮች ገብታችሁ ተመልከቷቸው። ወይም አዋቂ ልብስን የሚያውቅ እህት ወንድም ካላችሁ ጓደኛ ካላችሁ እስቲ አስገብታችሁ አሳዩአቸው። አብዛኛዎቹ በጣም ከጥቂቶቹ ሱቆች በስተቀር አብዛኛዎቹ ሱቆች የጋርመንት ልብስ ለብሰው እየተሸወድን እየገዛን ያለ ነው። ዞሮ ዞሮ ችግር የለውም እንደ ድህነታችን የአራት ሺህ ብር የቱርክ ወይም ደግሞ የሆነ የአሜሪካን ሱሪ የ4500 ብር ከምንገዛ ባለን አቅም ለባህላችን ለበዓላችን የአንድ ሺህ ብርም የስምንት መቶ ብርም ጂንስ ሱሪ ገዝተን እየለበስን ያለ ነው። አልሐምዱሊላህ ወይም ደግሞ ተመስጌን ማለት ይቻላል። ይህንን ማየታችን እና ዕድሜ ለቻይናዎች፣ ሀገራችን ኢትዮጵያ ውስጥ ላይ በመንግስት የሚሆን በፐርሰናሊ በግላቸው ተጋብዘው ሀገራችን ኢትዮጵያ ውስጥ ላይ ይሄ ኢንዱስትሪ ፓርክ ወይም ደግሞ የተለያዩ አይነት የፋብሪካዎች ተብለው የገቡ አሁን ለልብስ የሚያመርቱ ለምሳሌ እኔ አሁን ባለሁበት ለሚ ፓርክ የሚባል አዲስ አበባ ላይ በጣም ብዙ ነው የተመለከትኩት። ኮምቦልቻ ላይ ያለ ጨርቃ ጨርቅ እንደዚህ ቻይናዎች መ የሚሰሩት እና በብዛት ማለት ነው በአሁኑ ሰዓት ላይ ልብሶችን እያመረቱ ነበር። አሁን ደግሞ ኢትዮጵያውያኖች ራሳቸው ሲንጀሮችን ከመርካቶ እየገዙ አምስት ሲንጀር ሊሆን ይችላል፣ አስር ሲንጀር እንደ አቅማችሁ ገዝታችሁ በጣም በቀላሉ ጅንስ ሱሪ እንዴት ይሰራል በቀላሉ እኛ አገር አሰፋፋችንና ይሄ ልብሱ ልክክ ብሎ የመሰራቱ ሁኔታ ችግር ነበረብን። አሁን ግን በጣም እጅግ ዘመናዊ በሆነ ፕሮፌሽናል በሆነ መንገድ የልብስ ስፌት የልብስ ቅድን እያስተማሩ ሰዎች በጣም በዘመናዊ መልኩ የጋርመንት ስራ እየሰሩ ነው ያሉትና እና በጣም የሚገርም ሶሻል ሚዲያው ጥልቅልቅ ብሏል። በጣም እንደዚህ አይነት ቲሸርቶችን በብዛት እንደዚህ አይነት የጨርቅ ሱሪዎችን፣ ጅንስ ሱሪዎችን፣ የሴቶች አልባሳት በብዛት ምናምን እያሏችሁ ነው አደለ? በጣም የሚገርም ነው። ይህንን ነው የመጀመሪያው የምነግራችሁ ነገር። ከዛ በተረፈ እንዴት እናድርግ፣ ምን እናድርግ፣ እኛ ለመክፈት ምን ማድረግ አለብን፣ መስፈርቱ እንዴት ነው፣ ሲስተሙ እንዴት ነው የሚለው ልንገራችሁ። ያ የመጀመሪያውን ነገርኳችሁ። በጣም ሲምፕል ቀላል በሆነ መንገድ የልብስ ስልጠናውን ወስዳችሁ ጋርመንት ራሳችሁ እናንተ እንኳን ራሱ ካፒታሉ ወይም ገንዘቡን ኢንቨስት ማድረግ የምትችሉ ከሆነ ልብስ ስፌት የሚችሉ ወጣቶችን ልብስ ስፌት የተማሩ የሚያውቁ ሰዎችን ይዛችሁ ወደ ስራው መግባት ትችላላችሁ። ቀላል በሆነ መንገድ ነው የምነግራችሁ የመጀመሪያው ከዛ በተረፈ ስነግራችሁ እንዴት ነው ወደ ቢዝነሱን እንምጣስ። እንዴት ነው ቢዝነሱን መጀመር የምንችለው ልንሰራ ካሰብን ከፈለግን እንዴት ነው የሚለው ነገር እንገራችሁ። የመጀመሪያው እንግዲህ ይሄንን ስራ ለመስራት ሲንጀር ነው የሚያስፈልጋችሁ ወይም ደግሞ የልብስ ስፌት ማሽን ወይም የልብስ ስፌት መኪና የሚባለው ነው። ይሄንን የልብስ ስፌት መኪና እጅግ ዘመናዊ የሆኑ አውቶማቲክ የሆኑ በጣም በትንሽዬ ደቂቃ በትንሽዬ ሰከንድ ውስጥ ብዙ መስፋት የሚችሉ የልብስ ማሽኖች መርካቶ በብዛት እየተሸጡ ነው ያሉት፣ በቅናሽ ዋጋም ይሸጣሉ። በቀናሽ ዋጋ ስላችሁ አሁን ይሄ ከምናስበው ፋብሪካ ነው ብለን ከምናስባቸው አንፃር ነው እየነገርኳችሁ ያለው። ሁለትም ሲንጀር ሶስትም ሲንጀር ይዛችሁ ወይም ደግሞ አቅማችሁ እንደቻለው ያክል ይዛችሁ፣ ኤግዛክት ዋጋቸውን አሁን የሲንጀሩን ዋጋ አልያዝኩትም፣ ግን አንድ ሰው ቢዝነስ ብሎ ካሰበ ሲንጀር ስንት ነው ምንድን ነው ምናምን የሚጠየቅበት አይደለም። አጠቃላይ ካፒታሉን ግን መጨረሻ ላይ እነግራችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ስለዚህ ሲንጀር ያስፈልጋችኋል። ከዛ በተረፈ አልባሳቱን እንዴት ነው የምናገኘው ልትሉ ትችላላችሁ። በሙሉ ከእጅ ጨርቅ ኖርማል ጨርቅ ጀምሮ እስከ ጂንስ ጂንስ ጂንስ ጣቃ ታውቃላችሁ፣ ጂንስ ሱሪ የሚሰራው ወይም ደግሞ ጂንስ ሸሚዝ ብላችሁ አስቡት። አሁን ከባዱ እሱ ነው አደለ? አገር ውስጥ የሚሰራ የማይመስለን ጂንስ ጣቃ ሁሉ መርካቶ በጥቅልል ይሸጣል። በቃ ሌላ ምንድን ነው የምትፈልጉት? ክር ነው ክር። አለ ጂንስ አልኳቸው፣ አለ ወይም ደግሞ ለሴት የምትሰሩት አለ፣ ለህጻናቶች የምትሰሩት አለ። ኤቨን ነገርኳችሁ፣ የህፃናት ልብስ በቀናሽ ዋጋ ላይ ያያችሁ 150 200 ብር እየተባለ ኮምፕሌት እየተሸጠ ነው ያለው። ምክንያቱም በጣቃ ከመርካቶ ይገዛሉ። ተር ስፍት ነው። በቀን ምን ያክል እንደሚሰፉ በጣም በብዛት ነው የሚሰፉት። ምክንያቱም ጋርመንት ማለት የቀጠራችሁት ሰው ሌላ ምንም ስራ የለውም ይሄንን ብቻ ነው የሚሰራው ማለት ነው። የተከበራችሁ ነው ተወዳጅ ተመልካቾቼ፣ ፍንጥፍጥ እንደምለው ቶሎ አስረድቻችሁ ቢዝነስ ስለሆነ ጊዜ መፍጀትም ስለማያስፈልግ ነው። ከዛ እንዳልኳችሁም ሶስቱ ነገሮች አዘጋጅታችሁ በቤታችሁ ሊጀመር ይችላል። የመጀመሪያው የቤታችሁ በቤታችሁ ውስጥ ላይ ሳሎናችሁ ውስጥ ላይ ወይም ደግሞ በምትኖሩበት የመኖሪያ ቤት ውስጥ ላይ የመጀመሪያው በቤታችሁ መጀመር ትችላላችሁ። ከዛ በኋላ ልብስ ከእናንተ ወስደው የሚሸጡ በርካታ ሱቆች አሉ። ሌሎች አከፋፋዮች ሊሆኑ ይችላሉ። እናንተ አሁን ጋርመንት ናችሁ። ጋርመንት ማለት እንግዲህ የሆነ ትርፎችን አሁን ለምሳሌ ሱሪ ላይ የሆነ የሆነ ያክል ትርፍ ይዛችሁ የልብስ ስፌታችሁ ጨምራችሁ የሆነ ትርፍ አባስታችሁ ከብዛት አንጻር ስለሆነ ምክንያቱም በመኪና ነው የሚጭኑላችሁ ወይ ሱሪ ሲታሰብ ደግሞ አንድ ሱሪ አይደለም የሚገዟችሁ በትንሹ ከደርዘን በላይ ከ12 ሱሪ በላይ ወይም ደግሞ ከ30 ከ40 ሱሪ በላይ ነው የሚገዟችሁ ሸሚስ የምታዘጋጁ እንደዛ ነው የሴቶች አልባሳት የምታዘጋጁ እንደዛ ነው ስለዚህ ሲንጀሮችን እንዳልኳቸው ጣቃ ልብሶችንና ክር ከመርካቶ ገዝታችሁ ቀጥታ ወደ ስራ መግባት ይቻላል ሰዎች ኦንላይን ላይ በሶሻል ሚዲያ አሊያም ደግሞ ልክ እንደ ጋርመንት ሱቅ ከፍተው እንደሚሸጡት እናንተም ይህንን ቢዝነስ መቀላቀል ትችላለ ከውጭ ሀገር ድረስ ጣቃ ልብሶቹን ማምጣት ትችላላችሁ። የምትመጡ ሰዎች የሚመቻችሁ ሰዎች ካላችሁ ከውጭ የምትመጡ እህት ወንድሞች ካላችሁ ደግሞ ሲንጀሩንና እና እንዲሁም የጣቃ ልብሶችን መርጣችሁ ሶሻል ሚዲያ ላይ በደንብ ቢዝነሱን ካጣራችሁ በኋላ ከስደት የምትመጡ እህት ወንድሞች ካላችሁ ከዛ ማምጣት ትችላላችሁ። ከዛ በተረፈው ደግሞ ላይሰንሱም ስለሚኖራችሁ ላይሰንሱንም አውጥታችሁ ደግሞ እዚህ ቢዝነስ ላይ መሰማራት የምትፈልጉ ሰዎች ቀጥታ የጋርመንት ልብሱን ከውጭ ሀገር አምጥታችሁ እራሳችሁ ሰው ከሚያተርፍባችሁ ራሳችሁን መስራት ትችላላችሁ። በጣም ሲምፕል በሆነ ወይ ማለት ነው። ስለዚህ እንደነገርኳችሁ ነው። እንደ ፋብሪካ ስታስቡ ትልቅ አዳራሽ የሆነ አቅም ካላችሁ ሃያም ሰላሳም ሲንጀሮች ተገዝተው ወይም ደግሞ 200ም 300ም ሲንጀሮች ተገዝተው በትልቁ እንደ አዳራሽ ያሰረታችሁ ወይም ደግሞ እንደ መጋዘን የልብስ ስፌት ማዕከል አዘጋጅታችሁ ማዘጋጀት ትችላላችሁ። አንድም ለሰዎች የስራ እድል መፍጠር ነው፣ ሁለትም ደግሞ እናንተ ተርፋማ የምትሆኑበት በጣም ሲምፕል የሆነ ቀላል የሆነ መንገድ ነው ልላችሁ ፈልጋለሁ። ለምሳሌ ለማንሳት ያክል የተከበራችሁና የተወደዳችሁ ተመልካቾቼ፣ ለምሳሌ ቅድም የነገርኳችሁ ነው። አንዳንድ ሺህ ብር እያሉ የሚሸጡት ሱሪ እነዚህ ባለሱቆች ናቸው። ባለሱቆች ባለሱቆቹ ስንት ስንት እያሉ ይሸጣሉ? አንዳንድ ሺህ ብር እያሉ ይሸጣሉ። ስንት ተረከቡት ብላችሁ ብትሉኝ እስከ 750 ብር ፣ 700 እስከ 750፣ አንዳንዴ 600 የሚወርድበት ጊዜ አለ፣ ሱሪውን ጋርመንቶች ሲያስረክቧቸው ለማለት ያክል ነው። እስኪ በትንሹ ዝቅ ባለ ዋጋ ልንገራችሁ ወይም ደግሞ 700 ብር ቫላንስ አድርጌ ልንገራችሁ። 600 አይቻለሁኝ ተመልክቻለሁኝ፣ ጋርመንት ያስረከቡ ለባለሱቆች ማለት ነው። እንደገና ደግሞ 750 ማይቻለሁ 700 ማይቻለሁ፣ ግን 700 ብቻ አድርገን ቫላንስ አድርገን እንየው። የተከበራችሁና የተወደዳችሁ ውድ ተመልካች 700 ብር አድርገን ከነዚ ከጋርመንቱ ለባለሱቆች ያስረክበው ስንት ይሸጡታል? አንዳንድ ሺህ ብር በብዛት በቅናሽ እያሉ እንደጉድ ስለሚቸበችቡ እነዚህ ሰዎች እኮ አስር ሱቅ ይሸጡ ማለት እኮ 300 ብር አገኙ ማለት። በሐራጅ፣ በጨረታ፣ በቅናሽ ዋጋ እያሉ እንደ ጉድ በመቶ የሚቆጠሩ ሱሪዎችን፣ ሸሚዞችን፣ ልብሶችን እየሸጡ ነው የሚገኙትና በተለይ ወደ ክፍለ ሀገር ላሉ ሰዎች በብዛት በደርዘን፣ በካርቶን፣ በጣቃ በመሸጥ ላይ ይገኛሉ። እነዚህ ሰዎች፣ ወደ እናንተ እንመለስ። ጋርመንት እንከፍታለን ወዳላችሁት ጋርመንት የምትከፍቱት ሰዎች፣ ለምሳሌ አንድ የጂንስ ሱሪውን ብናነሳ እንደተመለከትኩት፣ ወይም ደግሞ ቅን ከሆኑ ሰዎች ራሳቸው ጋርመንት ከሚሰሩ እህት ወንድሞች እንደጠየቅኩት፣ አጠቃላይ ወጪው እስከ 350 ብር ድረስ ወይም ደግሞ ትንሽዬን ጨምርበትና እስከ አራት መቶ ብር ድረስ አንድ ጅንስ ሱሪ ጣቃውን ስፌቱን ወጫቸውን ጨምሮ ይህን ያክል ብር ይፈጅባቸዋል። አጠቃላይ ወጫቸውን ምነግራችሁ ከ300 እስከ 350 ወይ ደግሞ 400 ብር አደረኩላችሁ። ስለዚህ እነዚህ ሰዎች አንድ ጅንስ ሱሪ 400 ብር ፈጀባቸው ማለት ቅድም፣ ለስንት ነው የሚያስረክቡት ብያችኋለሁ። ሰባት መቶ ብር ነው የሚያስረክቡት ብያችኋለሁ። አራት መቶ ብር የፈጀባቸውን ሱሪ በመሀል ሰባት መቶ ብር ሲሸጡ ምን ያክል ትርፍ አለ? ሶስት መቶ ብር ትርፍ አለ። ከምን ከአስር ሱሪ እንደ ጋርመንት ብላችሁ ካሰባችሁት እንደ ልብስ ስፌት ማዕከል ከከፈታችሁ በቀን ምን ያክል ልትሰፉ ትችላላችሁ የሚለውን እናስብ። ስለዚህ ማንም ሰው ሰራተኛ ቀጠራችሁ፣ እናንተም ስራ ይበላችሁ እስከሰራችሁ ድረስ አንድ ሰው ጋርመንት ነው አከፋፋይ ነው ተብሎ ሲታሰብ በሺህ የሚቆጠሩ ወይም ደግሞ በመቶ የሚቆጠሩ ልብሶችን መስፋት ይጠበቅባቸዋል። ምክንያቱም ልብስ ይሸጣል፣ ይቀጥላል፣ ይቀጥላል፣ ይቀጥላል። ዋጋቸው ሊቀንስ ይችላል እንጂ የምታስረክቡበትን መጠን ቀነስ ካደረጋችሁት የሚረከባችሁ ሰው ብዛቱ በዛው ልክ ነው ማለት ነው። ስለዚህ ዝም ብለን በትንሹ እናስበው። እናንተ እስከ 200 ልብስ በቀን ብታመርቱ 200 ሲባዛ ከአንድ ልብስ ላይ በ300 ብር ትርፍ ብታስቡት በቀን ስንት ይመጣል የሚለውን አስቡት። እስከ 60 ሺ ብር አይ ቲንክ፣ ከተሳሳትኩኝ በመደመር አግዙኝ። ምን ያክል ብር እንደሚገኝበት አስቡት። በቀን ይህን ያክል ብር ይገኝበታል። አንደኛ በኦንላይን ነው፣ ሁለተኛ ደግሞ ንግድ ፍቃድ አውጥታችሁን ብትሰሩ ያዋጣችኋል። የልብስ ስፌት ማዕከል ብላችሁ ነው የምትከፍቱት። ሰራተኞች አለባችሁ፣ ሌላው አለባችሁ። ተውትና እንትሆውና 20 ሺ ብር ብቻ አገኙ። ትርፋችሁ ከሰራተኛም ከምንም ከምንም ወጪ አድርጋችሁ ሀያ ሽብር አስቡት። በወር ምን ያክል ይመጣል? እስከ 600 ሽብር ድረስ ይመጣል ማለት ነው። ሀያ ሽን ስናባዛው በምን ያክል ብር በ30 ቀን እስከ 600 ሽብር ይመጣል ማለት ነው። ታዲያ ቢዝነስ ማለት ይህ አይደለ? በሰፊው ከሰራችሁ በትልቁ ከሰራችሁ ደግሞ 600 ሽብር። በቀን 20 ሽብር አድርጌ ያሰብኩላችሁ ቅድም፣ 60 ሽብር ይገኛል ብያችኋለሁ። ወደ 3 ጥፍ ቀንሼ ነው ያመጣሁላችሁ። በጣም ቢዝነስ እንደ ጋርመንት ብላችሁ ካሰባችሁት ደግሞ በሰፊው መስራት ይቻላል። በሚሊየን ብር በወር ማግኘት ይቻላል። በአመት ሲባዛ ደግሞ ሚሊየን ሳይሆን ደግሞ ወደ ቢሊየን የምትሄዱበት አላ ደግሞ ወደ መቶ ሚሊዮኖች ወደ ሁለት መቶ ሚሊዮኖች መሄድ ይቻላል። ጭንቅላታችን ብሩክ ካደረግን አስፍተን ካሰብን ይህን ያክል ይቻላል ማለት ነው። ስለዚህ የተከበራችሁና የተወደዳችሁ ወደ ተመልካቾች እንደ መነሻ እንደ ካፒታላችሁ እንደነገርኳችሁ ነው፣ የልብስ ስፌት መርካቶ እንደ አቅማችሁ መግዛት ይቻላል። ማሽኖቹ ስለሚለያዩ እንደ መነሻ ካፒታል ነው የምነግራችሁ፣ ከ500 ሺህ ብር ጀምሮ የተወሰነች የልብስ ስፌት ማሽን ይዛችሁ ጣቃውን ገዝታችሁ መጀመር ይቻላል። መነሻ ስንት ብያችኋለሁ? ከ500 ሺህ ብር ጀምሮ ምናልባትም፣ እስከ ከሁለት እስከ ሶስት ሲንጀሮችን ገዝታችሁ የልብስ ስፌት ጣቃን ትገዛላችሁ ይዛችሁ እንዲሁም ደግሞ የተወሰነች የስራ ማስኬጃ እና የቤት ኪራይ የመጀመሪያውን ይዛችሁ እስከ 500 ሺህ ብር መነሻ ታርጌት አድርጋችሁ መስራት ይቻላል። ከዛ በተረፈስ ሲንጀሮችን እያበዛችሁ እያበዛችሁ እያበዛችሁ በሄዳችሁ ቁጥር ካፒታላችሁ በዛው ልክ ይጨምራል። ሶ አንድ ነጥብ አምስት ሚሊዮን ብር አለኝ ያለ ሰው ሲንጀሮቹን ሲደመር ጣቃ ልብስ የሚያመጣውን ሲደመር አድርጎ መነሻ ካፒታል አድርጎ መጀመር ይቻላል። በሁለት ሚሊዮንም መጀመር ይቻላል። እንዳልኳችሁ በአምስት መቶ ሺ ብርም መጀመር ትችላላችሁ። ምናልባትም ወረድ ልበልስ፣ ከዛ ካላችሁ ደግሞ ስፌቱ ላይ ፕሮፌሽናል ነኝ ጎበዝ ነኝ ወይም ደግሞ ስፌቱ ላይ ፕሮፌሽናል ከሆናችሁ ደግሞ አንድ የልብስ ስፌት ማሽን ይዛችሁ የልብስ እቃውን ከመርካቶ ገዝታችሁ ደግሞ በ200 ሺህ ብርም በ300 ሺህ ብርም መጀመር ይቻላል። ሰው ከታች ነው የሚነሳው። እኔ የምሰራው ምን አይነት ቢዝነስ ነው? ከታች ተነስታችሁ ወደ ላይ የምትወጥበትን መንገድ እስከሆነ ድረስ ነገ ይታደጋል። ተስፋ ሳንቆርጥ ከሰራን ነገ ትልቅ ቦታ መድረስ ይቻላል። የተከበራችሁና የተወደዳችሁ ውድ ተመልካቾቼ የጋርመንት ስራ ይህን ያክል በንግግር እኔ ነገርኳችሁ እንጂ ከዚህም በላይ ቀላል ነገር ነው። ስፌትና ስፌት ብቻ ነው። ፕሮፌሽናል የሆኑ የልብስ ስፌት ባለሙያ መሆን ይቻላል። የመጀመሪያው ከነ ነፃ ስልጠና ጀምሮ አንዳንድ ድርጅቶች ነፃ ስልጠና ይሰጣሉ። ከዛ በተረፈ ደግሞ በዲስካውንት ዋጋ የሚሰጡ ድርጅቶች ሊኖሩ ይችላሉ። ከዛም አልፎ ተርፎ ደግሞ በክፍያም ቢሆን 20ሺ ብር ብትባሉ፣ 15ሺ ብር ብትባሉ፣ ነገ በሚሊየን ብር የምታገኙበትን ቢዝነስ ከፍላችሁ ለመሰልጠን ወደኋላ አትበሉ። እኔ ከፈጣሪ ጋር ኢንሻላህ አቅም ለሌላችሁ ሰዎች ምናልባትም፣ ነገሩ አሁን አቅም ለሌላችሁ ማለት አልችልም፣ ምክንያቱም መነሻ ካፒታል 200፣ 300 ብር እያልኩ ነው ያለሁት። ዝም ብላችሁ በነፃ ወይም ደግሞ ሀብት ሺዬ ይህን ያክል በነፃ አመቻችልን ከምትሉኝ ይልቅ ከፍላችሁም ቢሆን ልብስ ስፌት ስልጠና የሚሰጡ ሰዎች ጋር ሄዳችሁ የልብስ ስፌት ስልጠና ወስዳችሁ ወደ ስራው ብትገቡ የተሻለ ነው ልላችሁ እፈልጋለሁ። የተከበራችሁና የተወደዳችሁ እንድ ተመልካቾቼ እስካሁን በነበሩት ጊዜያቶች ጠፋጠፋ ጠፋ ብዬባችሁ ነበረ። ካሁን በኋላ በርካታ ሌሎች የቢዝነስ ሀሳቦችን ትኩስ ትኩስ የሆኑ ዜሮ ዜሮ ምንም ካፒታል የሌለው ሰው ካለ እሱንም ቢዝነስ እጠቁማለሁኝ። አልያም ደግሞ መቶ ሺ ሁለት መቶ ሺ አምሳ ሺ አራት መቶ ሺ አንድ ሚሊዮን መቶ ሚሊዮን የሚያለብ ሰው የሚያዋጡ ኢትዮጵያ ውስጥ ላይ እጅግ እየተመረጡ እጅግ እየተጠኑ በርካታ የቢዝነስ ሀሳቦች ከኔ ጋር አሉ። እነዛን የቢዝነስ ሀሳቦች ለእናንተ እናንተ የማደርሳቸውናል ለዛሬ ይህንን ይመስል ነበረ። የኔ ሽልማት ቻናሉን ሰብስክራይብ ማድረግ ቪዲዮ ላይክ ማድረግና ሼር ማድረግ ይሁን። የተከበራችሁና የተወደዳችሁ ተመልካቾቼ ለዛሬ የነበረው ቪዲዮ ይህንን ይመስል ነበረ። በቀጣይ ቪዲዮ በሌላ ምርጥ የቢዝነስ ሀሳብ እንገናኛለን። እስከዛ ድረስ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ።